እጅግ በጣም አስገራሚ ዜና ደርሶናል። እንግዲህ ያው ፅጌ ሮያል እርጉዝ እንደሆነች ተሰምቷል። ይህንን መረጃ እንግዲህ በሰፊው ምና ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ። እንግዲህ ሃሳብ አስተያየታችሁን ኮመንት ስር አስቀምጡልን። እንግዲህ በጣም በሚገርሙ ሁኔታ እንግዲህ አዲስ መረጃ ወጥቷል፣ በተለይ ስለ ፅጌ ሮያል። በዚህ ጉዳይ ላይ እንግዲህ ማብራሪያ እንሰጣለን ማለት ነው። ስለዚህ እንግዲህ መጨረሻው ድረስ ማየት እንዳትረሱ። ወደ ጉዳያችን እንግዲህ እንደምታውቁት ጽጌና ዳኒ እንግዲህ በጣም ብዙ ነገሮች አሳልፈዋል። በተለይ ጽጌ ያሳለፈችው ነገር እጅግ በጣም ከባድ ጊዜያት ነበረ። እንግዲህ ሰሞኑን ደግሞ በጣም ብዙ ቪዲዮችን እየሰሩልን ይገኛሉ። በተለይ እንግዲህ ያው እርስ በርስን ፕራንክ ይደራረጋሉ። በዛ ላይም እንግዲህ ያው በጣም ብዙ ጊዜ መነጋገሪያ የሆነው ዳኒ ሮያል ወይም ደግሞ ዳኒኤል እንግዲህ ጽጌን ያፈቅራታል ወይ ሳያፈቅራትም ተብሎ በጣም ብዙ ሰዎችም ሲጠያየቁበት የነበረ ጉዳይ ነው። እንግዲህ በጣም እሱም ያው በተደጋጋሚ ሲናገር የነበረ ያው አብዛኛው ጊዜ በቀልድ አስመስሎ ያው እንደሚወዳትና እንደሚያፈቅራትም በተለያየ መንገድ ሲናገር ነበረ። እንግዲህ ያው በትክክል እንኳን አፈቅርሻለሁ ብሎ ባይናገርም ወይም ደግሞ ለሷ ያለው ስሜት በደንብ ግልጽ አድርጎ በቪዲዮ ባይናገርም እንደሚወዳት ግን በጣም ብዙ ሰዎች ያውቃሉ። ያው ሁሉም ተመልካች ማለት ይቻላል ለማወቅ ችሏል ማለት ነው። ከሰሞኑ ደግሞ የሰማነው መረጃ እጅግ በጣም በሚያስገርም ሁኔታ ያው ፅጌሮያል ወይም ደግሞ ፅጌሬዳ የምትባለው ልጅ እንዳረገዘች ነው አንዳንድ መረጃዎችን ያገኘን። ይሄ ነገር እውነት ነው ወይስ አይደለም የሚለውን ለማጣራት ሞክራለን ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች፣ አዲስ የሆናችሁት ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ያው ኮመንት ስር አስቀምጡልን። እጅግ እንግዲህ በጣም ብዙ ብዙ አብሮ እጅግ በጣም ብዙ ቪዲዮዎችን የሰሩ ለብዙ ጊዜ አብሮ እንግዲህ ያው በተለያየ ቪዲዮ የምናውቃቸው በተለይ ዳኒ ሮያልና ጽጌ ሮያል እጅግ በጣም ብዙ ነገሮችን አሳልፏል። በተለይ እንግዲህ እንደምታውቁት ከዩቲዩብ ላይ ርቆ ተመልሶ ነው ወደ ዩቲዩብ የገቡት። ምክንያቱም እንደምታውቁት ከዚህ በፊት መሃላቸው ጸብ ነበረ፣ በተለያየ ምክንያት ተጣልቶ ነበሩ ጽጌ ሮያልና ዳኒ ሮያል ለተወሰነ ጊዜያት እንግዲህ ተቆራርፎ እጅግ በጣም በሚያሳዝን ሁኔታ ተለያይቶም ነበሩ ማለት ነው። ዩቲዩብም አቁሞ ነበሩ። እንግዲህ እንደምታስታውሱት ከሆነ በተለይ ዳኒ ሮያል በጣም ብዙ ነገሮችን ሲያደርግ ነበረ። ከዚህ በፊት እንደምታውቁት እንግዲህ ያው ፕራንኪውን እውነቱን ውሸቱን ሳናውቀው እንግዲህ የሆነ ታይም ላይ በተለይ ደረቱ ላይ ዲጄሊ ብሎ ተነቅሶ በጣም ብዙ መነጋገሪያ ሆኖ በዛም የተነሳ እንግዲህ ቪዲዮአቸውን ቫይራል ወጥቶ እጅግ በጣም ብዙ ሰው ጋር ደርሶ በጣም አነጋጋሪ በሆነ ሁኔታ ያው በጣም ታዋቂ ለመሆን ችሏል ማለት ነው። ከዛ በፊትም እንግዲህ እንደምታውቁት ያው በጣም ብዙ ቪዲዮዎች ይሰሩ ነበረ። ከዛም በኋላ እንግዲህ በጣም መሀላቸው የማይሆን ነገር ተፈጥሮ ተለያይቶ ነበሩ። ለተወሰነ ጊዜያት እንግዲህ ያው አብሮ ቪዲዮ እየሰሩ አልነበረም። ከዩቲዩብም ርቆ እንግዲህ ተመልሷል ማለት ነው። ከተመለሱ ኦልሞስት አሁን እንግዲህ አንድ አመት ከምናምን ይሆናል። ከተመለሱ በኋላ በተለይ ከና አብርሽ ጋራ አብሮ በመስራት በጣም ታዋቂ እንዲሆኑ የበለጠ ደግሞ በጣም ብዙ ሰው ጋር እንዲደርሱ አድርጓል ማለት ነው። ያም ሆኖ ይህ እንግዲህ ዛሬ መረጃ ያገኘ ነው፣ ስለ ፅጌ ሮያል ነው። ጸጌ ሮያል እንግዲህ በጣም ብዙ ነገሮችን አሳልፋ ነበረ። በተለይ ፍቅረኛ እንደ ፍቅረኛም የያዘችው ከዚህ በፊት እንደምታውቁት ዳኒ እንደነበረ በማላቸውም የሆነ ጸብ እንደነበረ፣ መጨረሻ ላይ ደግሞ ታርቆ አብሮ እንግዲህ ቪዲዮዎች እየሰሩ እንደሆነ እናውቃለን። አሁን ላይ ያለው ነገር እንግዲህ ያው ብዛት የሚያስተላልፉት ነገር ያው እርስ በርስ እንግዲህ የሆነ ስሜት እንዳላቸው የሚያሳይ አይነት ቪዲዮዎች ናቸው በብዛት ብዙ ጊዜ ፖስት የሚያደርጉት ወይም ደግሞ ለተመልካች የሚያቀርቡት። በቅርቡ እንግዲህ ያው እንደምታውቁት ያው በተለይ ጽጌ ፍቅረኛ ይዛ የተለያየ ነገሮችን ዳኒ ላይ ወይም ደግሞ ለማስቀና ስትሞክር በጣም በሰፊ አይተናል። ከዛም አልፎ ዳኒም እንደዛው ተመሳሳይ አይነት ነገር ሲያደርግ ያው በተደጋጋሚ አይተን ነበረ። እንግዲህ ምንድን ነው ከማን ነው ያረግ አርግዛለች ይሄ ነገር እውነት ነው ወይስ አይደለም? የምር ጽጌ ሮያል አርግዛለች ወይስ አሁን ባለው ሁኔታ ምንድነው የሚለውን ነገር ለማጣራት ሞክረናል ማለት ነው። በሞከርነው መሰረት በጣም የቅርብ ሰው የሚባለው በተለይ ለጽጌ በጣም የሚቀርባት አንድ ሰው ይህን መረጃ ሰጥቶናል ማለት ነው። ይሄ ነገር እውነት ነው ወይስ አይደለም ብለን እሱ ጋ ደውለን ጠይቀን ነበረ። እንግዲህ ይህንን ነገር ስናጣራ ምንድነው ጽጌ ጋ የነበረው ነገር ምንም አይነት ወይም እርግዝና ወይም ደግሞ እንደዚህ አይነት ነገር እንዳልተፈጠረ ነገር ነው የነገረን። እርግጠኛ ያልሆኑት ሰዎች በተለይ በጣም በብዛት እንግዲህ እርግጠኛ ሳይሆኑ አንዳንድ ሰዎች ይህንን ሀሳብ ሼር እያደረጉ ነው። ይህ ነገር ደግሞ ልክ አይደለም። ምክንያቱም ደግሞ እንደምታውቁት እንግዲህ ያው በጣም ብዙ ቤተሰብ አላት። እንግዲህ በተለይ ዩቲዩብ ላይ በጣም ብዙ ሰዎችን የሚያስቆጣ ነገር ነው። እሱ ብቻ አይደለም የቅርብም ዘመድም ይሁን ትክክለኛ እሷ ቤተሰቦችም በዚህ ጉዳይ እንግዲህ በጣም እንደሚያዝኑ እርግጠኛ ነኝ። ይሄ ሁሉ ነገር እንግዲህ ውሸት እንደሆነ እና ፍጹም ምንም አይነት እርግዝና እንደሌለ ለማወቅ ችለናል ማለት ነው። እንግዲህ ያው በቪዲዮአቸውም እናያለን፣ ቪዲዮ መስራታቸው ስለማይቀር በዚህ ሁኔታ ላይ መቼም የሆነ ነገር መናገራቸው አይቀርም። ምክንያቱም በብዛት ቪዲዮ ሼር ሲደረግ ነበረ፣ በጣም ብዙ ሰዎች ሲቀባበሉት ነበረ። እጅግ በጣም በሚገርም ሁኔታ በተለይ በዩቲዩብ እና በቲክቶክ ላይ ጽጌ እንዳረገዘች የሚገልጽ አንዳንድ ነገሮችን በተለይ ፖስት ሲደረግ ነበረ። ሁሉም ነገር ሲፈጠር የሚያሳዩን ከሆነ ያው ይሄ ነገርም ሲፈጠር ቶሎ ማሳወቅ አለባቸው ብለን ነው የምናስበው። ከተፈጠረም እንግዲህ ጥሩ ነው፣ ምክንያቱም ደግሞ ያው ልጅ ስለሆነ ደስ ይላል። ደስ የሚል ነገር ነው። እንግዲህ ያገኘነው መረጃ ውሸት እንደሆነና አንዳንድ ሰዎች አቀነባብሮ ያቀረቡት ቪዲዮ እንደሆነ ለማወቅ ችለናል ማለት ነው። እንግዲህ የዳኒ ጉዳይና የጽጌ ጉዳይ እንደ ቀጠለ ነው። የእውነት ይዋደዳሉ ወይ ሳይዋደዱ የሚለውን እጅግ በጣም ብዙ ሰዎችን እያጠያየቀ ይገኛል። ምክንያቱም የሚያረጉት ነገር በሙሉ ያው ወደ ፍቅር የሚያዘነብል ነገር ነው። እውነት እንግዲህ ያው እንደ አብርሽና እንደ ሩታ በተለይ ተጋብቶ ትልቅ ቦታ ላይ ደርሶ ለማየት በጣም ብዙ ሰዎች ይጓጓሉ። ያንን ነገር እንግዲህ ለነሱ እንመኛለን። እንግዲህ ውድ ቻናሌ ቤተሰቦች የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። በያላችሁበት መልካም ጊዜ ይሁንላችሁ።